እንግዲህ ውጭ ሀምሳ ብር ነው። ጤፎቹን በአማራጭ አለ በጠራት አለ። በጣም አሪፍ ነው አቅርቦቱ። በዚሁ ይቀጥል። ይህም አሪፍ ነው። አባጮማው ዋጋም ብዙ ቅናሽ አለው። እንግዲህ ውጭ ይሄ 250 300 ነው። እዚህ እጥፍ እየቀነሰ ነው። በዚሁ ከቀጠለ በጣም ጥሩ ገበያ ነው። በአዲስ አበባ በአጠቃላይ አምስተኛ ግዙፍ የተባለለት ላፍቶ ሁለት የገበያ ማዕከል እንገኛለን። በዚህ የገበያ ማዕከል አርሶ አደሩ ምርቱን አለምንም ውጣ ውረዶች፣ አለምንም ችግር ቀጥታ ለሸማቹ ማህበረሰብ የሚያደርስበት ምቹ ሁኔታ የተመቻቸበት እንዲሁም ነጋዴዎች አቅርቦታቸውን በተመጣጣኝ ዋጋ ማድረስ የሚችሉበት ሁኔታ እንዳለ ለመመልከት በዚህ ስፍራ ተገኝተናል። አብራችሁን ቆዩ። መጋዘን የምናራግፍበትን አተን መኪና ላይ ሶስት ቀን አራት ቀን እያደረ ይበሰብስበትም ጊዜ ነበር። ከዛን አንዳንድ የሚረገፍበትም ቦታ ስናጣ ሁሉ ለደላላ ሰጥተን ደላላው ብራችንም ማናገኝበት ጊዜዎች ነበሩ። አሁን ላይ ግን መጋዘኑ እንደምታየው ሰፊ ነው። መንግስትም ነጋዴውና ገበሬውን ለማገናኘት እያደረገ ያለው ነገር ደግሞ በጣም አመርቂና ደስ የሚል ነገር ነው። ከዚህም በፊት እኝህም ማንጎች እስከ መቶ ምናምን ብር ይሸጥ ነበር። ዛሬ ላይ ከ32 እስከ 35 ብር እየሸጥን ነው። ሽንብራ 130 ምናምን ነው የምንገዛው። ከኮያ አካባቢ ነው የመጣሁት። እዚህ ግን 115 ነው። ጤፉም ዋጋውም ቀናሽ አለው። ለህዝቡ በጣም ጥሩ ነው ብዬ ነው። እኛ ተመችቶናል። እንግዲህ ሽንኮር፣ ቲማቲም፣ ቃራ፣ ሎሚ ምናምን ገዝቼ ነው። ጥሩ ነው። መልካም ሁኔታ ነው። ደላላ ይወስድና በ13000 በ15000 ብር ሲሸጥ የነበረውን ጤፍ እኛ እዚህ አምጥተን 10000 ብር 12000 ብር እየሸጠ ነው። ልዩነቱ ለሸማች በጣም በጣም አሪፍ ነው። ለኛም እዚህ መተን እዚህ ቦታ ላይ በመስራታችን በጣም ደስ ብሎናል። ቲማቲም፣ ሽንኩርት፣ ፓፓይ እጅግ በጣም ትልቅ ለውጥ አላቸው። ሽንኩርት በዚህ ወቅት የዛሬ ዓመት እስከ 90 ብር እስከ 80 ብር ከዛም በላይ ነበረ። ዛሬ ግን ከ50 ብር ጀምሮ እስከ 70 ብር ድረስ አለ ምርቱ ማለት ነው። ያውም በደረጃቸው 30 ብርና 35 ብር ድረስ የሚሸጥ ሽንኩርት አለ፣ እንደ ምርት ጥራቱ እንደ ደረጃው ማለት ነው። ቲማቲም በተመለከተ ከ10 ብር ጀምሮ እስከ 30 ብር ድረስ አለ። ይህ በጣም ትልቅ ለውጥ። ፓፓያም በተመለከተ እንደምናየው 40 ብር አለ፣ 30 ብር አለ። ምርቱ በሚገባ እየተመረተ ስለሆነ ከ2007 ዓ.ም ጀምሮ በንግድ ሲስተሙ ላይ ያለው ነኝ ለበርካታ ሰው የስራ እድልን የፈጠረ እንዲሁም ደግሞ ማንኛውም ሸማችና ነጋዴው በፈለገው ወይ ስፋቱንም ምንም በፈለገው አቅጣጫ እየሰራ የሚገኝበትና እኛ ተጣቦ የነበረውንም በስፋት መኪኖቻችንን እያቆምን በደንብ አድርገን ስራዎች እየተላለፉ የሚገኙበት ሁኔታዎች ነው ያሉት። አሁን እንግዲህ ቦታ ሰጥቶን የሚያክል ግቢ ይሄን ይሄን መጋዘን ማቆም አገር ቤት የራሳችን ቤት ውስጥ ነው ማቆም። አሁን መንግስት ይሄን አስፋፍቶ ይሄን በጣም በሰፊ ሁኔታ ስለሰጠን በጣም መንግስት ማመስገን ፈልጋለሁ። ከገበያ ማረጋጋት አንጻር ትንሽ ዝቅተኛ ኑሮ ዝቅተኛ ላለው ሰው ተጠቃሚ ነው ብዬ ነው የማስበው። ከአትክልቱንም ገዝቶ ሁሉንም ነገር ከቅርቦቱም ከቅርበቱም ከጥራቱም እኔ በጣም ደስ ብሎኛል። የኑሮ ውድነትን ይቀንሳል። ጥሩ ሁኔታ ስለሆነ ይሄ በጣም መሰራት ያለበትና መስፋፋት ያለበት ነው። እዚህ አካሄድ መንግስት ቢሄድ በጣም የተሻለ አገሪቷ ወደፊት ጥሩ ተስፋ ያላት ይሆናል ብዬ አስባለሁ። በደላላ በኪሎ 100 ብር 200 ብር እየጨመረ ሸማቹ እንዲሰቃይ ሸማቹ እንዲሰቃይ በጥሩ ዋጋ እንዳይገዛ ኑሮ ዝቅተኛ ኑሮ የሚኖሩ ወገኖቻችን በቃ ለመግዛት አይደለም በአይናቸውም ላለማየት ሁሉ የደረሰበት ጊዜ ነበረ። መንግስት ግን ይህን ትልቅ የመሰለ ይህን መጋዘን ያንዳንዱ አርባ ካሬ ነው ሁለት ተሳቢ ሶስት ተሳቢ አራክፈ ለሸማቹ ቀጥታ፣ ለህብረተሰባችን፣ ለነዋሪ፣ ለኢትዮጵያውያን በዝቅተኛ ዋጋ እንሸጥ መንግስት ስላደረግን በዚህ አጋጣሚ መንግስትን ላመሰግን እወዳለሁ።